እሺ አመሰግናለሁ። በመጀመሪያ ደረጃ በትላንትና በቀን 14 11ኛ ወር 2025 በአውሮፓ አቆጣጠር በጋምቤላ ክልል በተለመደው በአቦል መንገድ ላይ የነበረው ጥቃት ሕይወታችሁ ያጡ ወገኖቻችን እያዘን አዘኔን እየገለጥኩ ለቤተሰቦቻቸው መጽናናት እመኛለሁ። ከዛ በመቀጠል ስለ ጋምቤላ ጸጥታው ሁኔታ ብዙ ጊዜ ተናግሬያለሁ። ቃላትን ጨርቻለሁ እውነት ለመናገር እውነቱን ተናግሬያለሁ። ሁላችንን የሚታቁት ነው። ደፍሮ የመናገር ችግር ነው ያለብን። እኔ አሁን እንደ አክራሪ ወይ እንደ ኤክስትሪሚስት የተደረኩበት ምክንያት እውነቱ ስለምናገር ነው። ሌላ ምንም እንትና የለም። እየደበቅ ነው እየሞተን ይገኛለን። ስለዚህ እየተናገርንን እውነቱን ያወጣን ብንሞት የተቻለ ነው አሁን የኑዌር ጊዜ ነው በተለመደው በመንገዱ እየተገደሉ ነገ የሌሎች ኢትዮጵያውያን ፈረካ ይመጣል ይሞታሉ በተመሳሳይ ስለዚህ የተለመደ ነው እና አሁን ብዙ ጊዜ አኝዋ ምሁራን አኝዋ ምሁራን ወይ አኝዋ አመራር ብዬ ሲናገር ከብሔረሰብ ጥላጫ ጋር ሰውን አያይዘው ያቀርባል በተለይ እነዚህ ጠባብ ያኝዋ ብሔርተኛ አመራርና ምሁራን በተለይ ዲያስፖራ ነገሮቹን ለመሸፋፈን ገልዋክ የብሔር ጥላቻ አለበት ብሎ ሲናገሩ ይታያሉ። አንድ ምሳሌ ሊንገራቸው፣ ሙሉ ሰው እውነት አለክ እመሙ እጅክ ላይ ከሆነ። እመሙ እጄ ላይ ነው ብለ ስትናገር ያን እጅህን በመጥላት አይደለም፣ እመሙ እንድታከም ነው። እጅህን ሲያመምህ ሙሉ ሰውነትን ያማሃል። ምክንያቱም ተመሳሳይ የቦዲ ፓድ ነው፣ የሰውነትን አቃል ነው ስለዚህ በሽታው እንድታከም ወይ እመሙ እንድታከም ወይ ክስሉ እንድታከም ከፈለክ ወይ ከፈለክሽ ቀጥታ ያለበት ቦታ መጠቆም መቻል አለብህ ወይ መቻል አለብሽ። ስለዚህ እመሙን መደበቅ የለብንም። እመሙ ያለበት እመሙን ያለበት ቦታ መጠቆም መቻል አለብን እንድንታከም ከፈለግን። ስለዚህ አሁን ለምሳሌ ከትላንትና ጀምሮ ከዚህ በፊትም በታሪክ አንድ አኝዋ ምሁራን ወይ አንድ አኝዋ ምሁር ወይ አመራር ወጥቶ ለምንድን ነው በእኛ ዞን ብቻ ሌሎች ብሔረሰቦች የሚገደሉ? ምን አይነት ሽፍታ ነው በአኝዋ ዞን ምድር እየተንቀሳቀሰ አኝዋ ማይጎዳ፣ ነገር ግን ሌላ ብሔረሰቦች የሚጎዳ ከየት የመጣ ሽፍታ ነው ብሎ የተናገረ አኝዋ አመራር ይሆን ወይም ሙር ይሆን የተናገረ ሰው ካለ ጠቆሙኝ፣ ንገሩኝ። በጽሑፍ መልክ ወይ በቃል ንገሩኝ። እኔም በግሌ አጋጥሞኝ አላቅም፣ ሰምቻ አላቅም። አመራር ነበርኩ፣ መድረክ ላይ ሰው ስናገር እሰማለሁ። አሁን ስልጣን ላይ ያሉ አመራሮች አውቃቸዋለሁ። የተከበሩ ወይዘሮ አለምጡ ሳይቀር አብረን ነበርን። ስለዚህ ከሞዶ ቦንግ በስተቀር እውነት የሚናገር አኝዋ ምሁራን አኝዋ ምሁር ከመዋጭ ሞዶ ቦንግ ውጭ ሌላ ሰምቻለቅ በኔ ማህበራዊ ድረገጽ ላይ የምትከታተሉ ሰዎች በጎ ቢሆኑ በጎ ሐሳብ ያቀረበ ሀኝዋ ችግሩ እዚህ ጋር ነው ብሎ በትክክል የጠቆመ ሀኝዋ ካለ ንገሩኝ። ነገሩን መሸፋፈል ብቻ ነው ስለዚህ በዚህም መንገድ ችግሩ አይፈታም። እውነት ለመናገር ፍርዱ የእናንተ ነው። የጋምቤላ ሕዝብ ነው፣ የሌሎች ኢትዮጵያውያን ስራ ነው። ስለዚህ ሌሎች ኢትዮጵያውያን ያደጋቸው የልማት ተጠቃሚ የሆናቸው ጋምቤላ የልማት ተጠቃሚና የሰላም ተጠቃሚ ካልሆነ ጋምቤላ የኢትዮጵያ አካል መሆኑን ማንም ያውቀዋል። አዲስ አበባ እንደ ዱባይ ቢሆን፣ ጋምቤላ ግን የወረደ ወደ ጫካ እየተመለሰ ቢቀር በዛውን ኢትዮጵያ እንደሚገመገም መርዳት መቻል አለባቸው። በተለይ የብልጽግና አመራሮች ኢ ጋምቤላ በቃ የራስ አገር አለማድረግ ወይ እንደራስ የአለማየት ዝንባሌ በብልጽግና ጊዜ ብቻ ነው የተጀመረው። በኢህአዴግ ጊዜም የተመሳሳይ ሁኔታ ነበረ። ጋምቤላ እንደ ኢትዮጵያ ቃል የተያዘችው በደርግ ጊዜ ነው፣ እውነት ለመናገር ማለት ነው። ያኔ በደርግ ጊዜ ሰላም ሰፍኗል፣ ህዝቡን በነበረውን ሀብቱን በነበረው ሁኔታ የልማት ተጠቃሚ የሆነበት ሁኔታ አለ። ነገር ግን አሁን ወደ ኋላ የሄድን ነው። በደርግ ጊዜ ጋምቤላ ሰላም የሆነበት ምክንያት ክልሉ በንወር ተወላጆች እየተመራ ስለነበረ ነው።